ትፌ መታለች። አሁን መብላት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ ጓደኞቼ። ያው ይበላሉ፣ ይጠጣሉ። ለእኔ ግን ምግብ ከልክሎኛል። እስኪ ዱአ አድርጉልኝ። እንዴት ናቸው? ማን ናቸው? ሰላም ናቸው። አይኔ ያያል እጄ አይበላም። ግን እያየሁት ነው እንጂ እየበላሁት ድዋ አድርጉልን። እኔ አጭር ነኝ እነሱ ረጃጅም ናቸው። በቃት በይም ተብየ ታሽጋለሁ። ምን አደረገ? ቀንጥሎኝ ሳይቸግረኝ ከሀገር ወጥቼ እዚህ በሰው ሀገር እንከራተታለሁ። እጫወቱብኛል። የማንም ትርኪ ምርኪ አገሬ ግንም? አገሬ ግን የጸዳው የተከበርኩ ነኝ እኔ እንደዚህ ብዬ አለው። ለጉብኝት ብዬ መጥቼ ነበር ቀረውኝ እ ሳላስበው እና እንደዚህ እንትን እላላችኋለሁ ሳይቸግረኝ ወጥቼ ተቸገርኩኝ። በዚህ ሙቀት መቃጠል፣ በሱ ላይ ሰራተኞች ማቃጠላቸው። ለምን ማን አለ? አይ አትሻወጅ እናቴ

ግን የራሴም ልጅ ቢሆን ባልተሳደብኩኝ። አላህ ይቅርበላኝ ያን አዱሻን ነው። እስኪ በአንዳንድ ነገር በተለይ የእንትኖች አሁን ለራሳቸው ባሉ ጠጡ እኛን በላለን በሚል ሰዓት የሆነ ስራ ይፈልጉልሻል

ያው አላሳዝኑም። ከዚህ ፀሐይ ውጭ ሜዳ ለሜዳ ነው የምሰራው። ኦር እስኪ ላይክ ኮሜንት እንትን ባሉኝ ሰብስክራይብ አድርጉኝ። ደግሞ እንትኑ እዛ ቤት ሄዶ ለመምጣት እኮ መንገድ ላይ ልሙት ወላ ልቅር እያልሽ ነው የምትመለሺው። አሁን ውጪ እስኪ እዛ ቤት ደርሰሽ ነ አንቺ ሰባተኛ ፎቅ ስላለሽ ነው እንጂ አታውቂውም። ትላንትና ሄጅ እንዴት ልመለስ ኔ በፎቅ ላይ ፎቅ ትሄጃለሽ፣ መንገድ ቁጭ አለ እንትን ነው የእኛው መዳረቅ ይሻላል። እና በተረፈ ኑሙሳ ብሉ እየበላን ነው፣ ሰላም ወጣ አድርጌ። አንቺ እስካሁን ድረስ እኔ አልበላሁም ስለሆነ አሁን ለተራዬ ደግሞ ይበላለውላ። እኔ ለእናንተ አዝኝ ነው፣ እናንተ እስከምትጠግቡ ድረስ እንትን ብዬ ነው እንጂ እና ሙቀት እንዴት ይዛችኋል? እኛ ጋር ሙቀት ሊያሻግረን ነው። ወደ ኢትዮጵያ ይሁን እዚህም ይሁን ብቻ ውጭ ለውጭ የሚሰሩት አላህ ይዘንላቸው። እኛ ሰራን አይባልም። ወላሂ ወንዶች በዚህ ሰዓት በጣም ያሳዝናሉ። አላህ ይዘንላቸው፣ አላህ እንደ ለእነሱም ሲል። ወላሂ ትንሽ ብርድ ቢያመጣ አሪፍ ነበር፣ ግን ምን ይደረጋል? ውሳኔ እሱ ነው። ወላሂ ትላንትና ና ዛሬ በጣም ነው የተቃጠለው። ትላንትና ና ዛሬ ወላሂ በጣም ነው ያለው ሚዳ

ለሁለቱ ቀን በጣም አለ በይዱ ጀምሮ እስካሁን ድረስ ኖርማን ነበር። ንግን ብስሚላ ሁለት ቀን አልተቻለም። ልንሞት ነው እላቸዋለሁ። ኢንሻላህ፣ በተለይ ልጅ ሚሰው በጣም ከባድ ነው። አላህ ይዘንልን ድዋ አድርጉ እስኪ፣ በድዋችሁ ሁሉም ለወንዶችም፣ አላህ ይዘንላችሁ። ምንም ማድረግ አይቻልም። ብቻ ከሁሉም ነገር አላህ ይጠብቀን እላቸዋለሁ።

እና ኑ ምሳ እንብላ በአሰላማ እነዚህ ጅብጅቦች አሉ ሊጨርሱብኝ ነው ጭራሽ። እኔ ስላልቃቅስ እኮ እነሱ ምውነት መሰላቸውና ሊጨርሱብኝ ነው። እና በተረፈ ሰላም ሁኑልን በየባላችሁበት፣ በድዋ በርቱ ተበራቱ። ከስደት ነጃ ነጃ አውጥቶ ከዚህ ወላሂ ዱንያ ነው ወለጃ አንብ ነው የሚባላክን ነው እኛ ጋር በጣም ነው ወለ በረደኝ የሚል አለ፣ እኛ ተቃጠን እንላለን። ውስጡ ለውስጥ የሚሰራ እኮ ችግር የለበትም፣ ዋና ውጭ ለውጭ ስለሚሰራ ነው። አላህ ይዘንልን በላይ ከዚህ ሙቀት አላህ ነጃ አውጥቶ ለሀገራችን አላህ ያብቃን እላቸዋለሁ። በተለይ በተለይ ውጭ ለሚሰሩ አላህ ይዘንላችሁ። እኛ ስለወጠን የምንገባለን። ሁሉም ነገር አላህ ሀይር ያድርግልን እላቸዋለሁ። እና በተረፈ ሰላም ሁን። ሰላም አሌይኩም ረመቱላ ወበረካቱ።